ስፖርታዊ ሰላምታችን በእያላችሁበት የዓለም ዳርቻ ይድረስ። ሰላም ጤና ይስጥልን። ክቡራትና ክቡራን አድማጅ ተመልካቾቻችን ለለት ያዝናቸውን ዜናዎች ወደ እናንተ እናደርሳለን። አብራችሁን ቆዩ። በአማራ ክልል በአገዛዙ ኃይሎችና በፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። በወሎ ከባድ የተባለው ትንቅንቅ አሁንም እንደቀጠለ ነው። በወልዲያ ውጊያው እንደ አዲስ አገር ሽቷል። ከትናንትና ሁለት ጀምሮም በከባድ መሳሪያ ታግዞ ነው ተጠናክሮ የቀጥለው። ከተማዋ ተደበላልቃለች። ፋኖ በወልዲያ የአገዛዙን ጦር እያደባየው ይገኛል። በዚህ ቀጠና በደሴ ዙሪያም ውጊያው ተጠናክሮ ቀጥሏል። የፋኖ ኃይሎች አዳዲስ ስትራቴጂካዊ ከተሞችንም በደሴ ዙሪያ ተቆጣጥረዋል። ዛሬም ከባድ የሆኑ የጦር መሳሪያዎችና ወታደሮች በምርኮ ተይዘዋል። የብልጽግናው ጦር ከባድ ሽንፈትን በቀጠናው አስተናግዷል። ወሎ ላይ እነመሬ ታሪክ እየሰሩ ይገኛሉ። ቦሎ ከፍተኛ ሽንፈትን ያስተናገደው የአገዛዙ ጦር በበኩሉ በጎጃም አዲስ ያለውን ዘመቻ ሊከፍት ነው። ጀነራል አበባው ታደሰ ጦሩን በጎጃም መሬት ላይ ወርዶ ይመራዋል የተባለለት ይህ ዘመቻ የጎጃም ፋኖ አከርካሪ እንመታለን፣ በጎጃም የፋባሃ ከፍተኛ አመራሮችን እናጠፋለን ያለበት ሆኗል። ለዚህም በርካታ አጥፍቶ ጠፊ ድሮኖች ባህር ዳር ገብተዋል። በርካታ ቁጥር ያለው የብልጽግና ጦርም ተጭኖ ወደ ጎጃም እየገባ ይገኛል ሲሉ የፋኖ የመረጃ ምንጮች ዘግበዋል። ይህንን የአገዛዙን አዲስ ዘመቻ አዋጅ ተከትሎ አርበኛ ማርሸ ጻዩ ያስተጋዝ ብንን የብልጽግና የመጨረሻ ዘመቻ አከርካሪውን ሰብረ አራት ኪሎ ለመግባት ተዘጋጅ ሲል ለአገዛዙ አዲስ ዘመቻ ምላሽ ሰጥቷል። በጎጃም ቀጠና በርካታ አካባቢዎች ላይ የመከላከያ ሰራዊቱ ከመስከረም 22 2018 ዓ.ም ጀምሮ በከባድ መኪና ተጭኖ እየገባ ይገኛል ሲሉ የዜና ምንጮቻችን ያደረሱን መረጃ ያመላክታል። ይህ የአገዛዙ ኃይል እየተንቀሳቀሰበት የሚገኘው ቀጥና የቴዎድሮስ እዝ ከፍተኛ አመራሮች በሚገኙበት በተለይም አርበኛ ዘመነ ካሴ ላይ በበርካታ አቅጣጫ ከባ ለመፈጸም ያለውን እግረኛ ሜካናይዝድ ኃይልን እንዲሁም አየር ኃይልን በማሰለፍ የቴድሮስ ህዝን የማጥቃትና ከርካሪው መስበር የሚል ስትራቴጂ ነድፎ እንደተሰማራ ነው የመከላከያ የዜና ምንጮች የጠቆሙት። ይሁንና ይህንን ኦፕሬሽን ለየት የሚያደርገው በመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀኔራል አበባው ታደሰ የሚመራና በርካታ አጥፍቶ ጠፊ ድሮኖች ጥቅም ላይ ይውላሉ መባሉ ሲሆን ለዚህ ልዩ ኦፕሬሽንም ጦሩ በተጠንቀቀ እንዲቆም ትዕዛዝ መተላለፉ ተነግሯል። በክልሉ በቀጠለውና እየተፈጸሙ ባሉ ጥቃቶች የንጹሀን ህይወት ጠፍቷል። ቢቢሲ የአብይ አህመድ አስተዳ አስተዳደር በፈጸመው የድሮን ጥቃት ነፍሰ ጡር እናቶችን ጨምሮ ንጹሃንን ገደለ ሲል ዘግቧል። በክልሉ በአራቱም ግዛቶች በተለያዩ ስፍራዎች አሁንም ውጊያዎች ተጠናክረው ቀጥለዋል። የአብይ አህመድ መንግስት ለሚፈጽመው እያንዳንዱ የድሮን ጥቃት እንዲሁም የቦምብና የሚሳኤል ጥቃቶች ኃላፊነቱን እንወስዳለን፣ አሸባሪዎችና ጸረ ሰላሞችን ለማስወገድ የሚተኮስ ነው፣ ተጠያቂዎች ነን ሲሉ መናገራቸው ይታወሳል። ቦሎ ቀጥና በእግረኛ ሰራዊቱ ላይ ከፍተኛ ጉዳት ባስተናገደው ባገዛዙ ጦር ፍርሚያ ዛሬም እንደትናንቱ በሰላማዊ ሰዎች ሰዎችን ኢላማ ያደረጉ የድሮን ጥቃቶች የተፈጸሙ ሲሆን በዚህም ቦሎ ቀጠና ወደ ጉባ ላፍቶ በተላኩ የድሮን ጥቃቶች ነፍሰ ጡር እናትን ጨምሮ ለሕክምና በጤና ጠቢ የነበሩ ሶስት የአንድ ቤተሰብ አባላትና የጤና ባለሙያዎች ተገድለዋል። በክልሉ ዛሬና ትናንትና የድሮን አሰሳዎች መቀጠላቸውን የአካባቢው የዜና ምንጮቻችን የጠቀሱ ሲሆን ቢቢሲም የሲሪን ቃውን ጥቃት በተመለከተ ባወጣው ሰፊ አትታ ነፍሰ ጡር እናትን ጨምሮ አራት ሰላማዊ ሰዎች ሕይወታቸውን አጥተዋል ሲል ከአስር በላይም መቁሰላቸውን የአይነማኞችን

የመከላከያ ሰራዊቱ ከፍተኛ ጀነራሎች ከዚህ ቀደም በገበያም ይሁን በሰርግ በማህበርም በተለያዩ ቦታዎች ላይ የፋኑ ኃይሎች ካሉ ንጹሃንን ሳይለዩ በድሮን ጥቃት እንደሚፈጸሙ መናገራቸው ይታወሳል። በሲሪን ቃው ጤና ጣቢያ የተፈጸመው የድሮን ጥቃትም የቆሰሉ የፋኑ ኃይሎች በሆስፒታሉ ይገኛሉ ተብሎ እንደሆነ ተነግሯል። ወሎ ቀጠና ዛሬም ቀጥሎ በዋለ ውጊያ የፋኑ ኃይሎች በአገዛዙ ጦር ላይ የከፈቱትን ጥቃት ተከትሎ ከባድ ውጊያ እየተደረገ እንደሚገኝና የአገዛዙ ኃይል ከፍተኛ ኪሳራን እንዳስተናገደ የዜና ምንጮቻችን ይዘገቡ ሲሆን አገዛዙ ጦር በሰሜንና ደቡብ ወሎ ላይ ለፋኖ ኃይሎች ያስረከባቸውን አካባቢዎች ለማስመለስ በሚል ዛሬም ወታደሮቹን በገፍ ወደ ቀጥናው እያስገባና እየተዋጋ እንደሚገኝም የዜና ምንጮቻችን አክለው ዘግበዋል። በወሎ ከባድ የተባለው ትንቅንቅ አሁንም እንደቀጠለ ነው። በወልዲያ ውጊያው እንደ አዲስ አገርሽቷል። ከትናንትና ለሊት ጀምሮም በከባድ መሳሪያ ታግዞ ነው ተጠናክሮ የቀጠለው። ከተማዋ ተደበላልቃለች። ፋኖ በወልዲያ የአገዛዙን ጦር እያደባየው ይገኛል። በዚህ ቀጥና በደሴ ዙሪያም ውጊያው ተጠናክሮ ቀጥሏል። የፋኖ ቡድን ኃይሎች አዳዲስ ስትራቴጂካዊ ከተሞችንም በደሴ ዙሪያ ተቆጣጥረዋል። ዛሬም ከባድ የሆኑ የጦር መሳሪያዎችና ወታደሮች በምርኮ ተይዘዋል። የብልጽግናው ጦር ከባድ ሽንፈትን በቀጠናው አስተናግዷል። ወሎ ላይ እነመሬ ታሪክ እየሰሩ ይገኛሉ። ቦሎ ከፍተኛ ሽንፈትን ያስተናገደው የአገዛዙ ጦር በበኩሉ በጎጃም አዲስ ያለውን ዘመቻ ሊከፍት ነው። ጀነራል አባው ታደሰ ጦሩን በጎጃም መሬት ላይ ወርዶ ይመረዋል የተባለለት ይህ ዘመቻ የጎጃም ፋኖና አከርካሪ እንመታለን፣ በጎጃም የፋ ከፍተኛ አመራሮችን እናጠፋለን ያለበት ሆኗል። ለዚህም በርካታ አጥፍቶ ጠፊ ድሮኖች ባህር ዳር ገብተዋል። በርካታ ቁጥር ያለው የብልጽግና ጦርም ተጭኖ ወደ ጎጃም እየገባ ይገኛል ሲሉ የፋኖ የመረጃ ምንጮች ዘግበዋል። ይህንን የአገዛዙን አዲስ ዘመቻ አዋጅ ተከትሎ አርበኛ ማርሸ ጻዩ የአማራ ጋዝ ቢንን የብልጽግና የመጨረሻ ዘመቻ አከርካሪውን ሰብረ አራት ኪሎ ለመግባት ተዘጋጅ ሲል ለአገዛዙ አዲስ ዘመቻ ምላሽ ሰጥቷል። በጎጃም ቀጠና በርካታ አካባቢዎች ላይ የመከላከያ ሰራዊቱ ከመስከረም 2 2018 ዓ ም ጀምሮ በከባድ መኪና ተጭኖ እየገባ ይገኛል ሲሉ የዜና ምንጮቻችን ያደረሱን መረጃ ያመላክታል። ይህ የአገዛዙ ኃይል እየተንቀሳቀሰበት የሚገኘው ቀጥና የቴዎድሮስ ሕዝብ ከፍተኛ አመራሮች በሚገኙበት በተለይም አርበኛ ዘመነ ካሴ ላይ በበርካታ አቅጣጫ ከበባ ለመፈጸም ያለውን እግረኛ ሜካናይዝድ ኃይልን እንዲሁም አየር ኃይልን በማሰለፍ የቴድሮስ ህዝን የማጥቃትና ከርካሪው መስበር የሚል ስትራቴጂ ነድፎ እንደተሰማራ ነው የመከላከያ የዜና ምንጮች የጠቆሙት። ይሁንና ይህንን ኦፕሬሽን ለየት የሚያደርገው በመከላከያ ሰራዊቱ ምክትል ኢታ ማዦር ሹም ጀኔራል አበባው ታደሰ የሚመራና በርካታ አጥፍቶ ጠፊ ድሮኖች ጥቅም ላይ ይውላሉ መባሉ ሲሆን ለዚህ ልዩ ኦፕሬሽንም ጦሩ በተጠንቀቀ እንዲቆም ትእዛዝ መተላለፉ ተነግሯል። በክልሉ በቀጠለውና እየተፈጸሙ ባሉ ጥቃቶች የንጹሐን ህይወት ጠፍቷል። ቢቢሲ የአብይ አህመድ አስተ አስተዳደር በፈጸመው የድሮን ጥቃት ነፍሰ ጡር እናቶችን ጨምሮ ንጹሐንን ገደለ ሲል ዘግቧል። በክልሉ በአራቱም ግዛቶች በተለያዩ ስፍራዎች አሁንም ውጊያዎች ተጠናክረው ቀጥለዋል። የአብይ አህመድ መንግስት ለሚፈጽመው እያንዳንዱ የድሮን ጥቃት እንዲሁም የቦምብና የሚሳኤል ጥቃቶች ኃላፊነቱን እንወስዳለን፣ አሸባሪዎችና ጸረ ሰላሞችን ለማስወገድ የሚተኮስ ነው፣ ተጠያቂዎች ነን ሲሉ መናገራቸው ይታወሳል። በወሎ ቀጥና በእግረኛ ሰራዊቱ ላይ ከፍተኛ ጉዳት ባስተናገደው ባገዛዙ ጦር ፍርሚያ ዛሬም እንደ ትናንቱ በሰላማዊ ሰ ሰዎችን ኢላማ ያደረጉ የድሮን ጥቃቶች የተፈጸሙ ሲሆን በዚህም ቦሎ ቀጠና ወደ ጉባ ላፍቶ በተላኩ የድሮን ጥቃቶች ነፍሰ ጡር እናትን ጨምሮ ለሕክምና በጤና ጣቢያ የነበሩ ሶስት የአንድ ቤተሰብ አባላትና የጤና ባለሙያዎች ተገድለዋል። በክልሉ ዛሬና ትናንትና የድሮን አሰሳዎች መቀጠላቸውን የአካባቢው የዜና ምንጮቻችን የጠቀሱ ሲሆን ቢቢሲም የሴሊን ቃውን ጥቃት በተመለከተ ባወጣው ሰፊ አትታ ነፍሰ ጡር እናትን ጨምሮ አራት ሰላማዊ ሰዎች ሕይወታቸውን አጥተዋል ሲል ከአስር በላይም መቁሰላቸውን የአይን እማኞችን

የመከላከያ ሰራዊቱ ከፍተኛ ጀነራሎች ከዚህ ቀደም በገበያም ይሁን በሰርግ በማህበርም በተለያዩ ቦታዎች ላይ የፋኑ ኃይሎች ካሉ ንጹሃንን ሳይለዩ በድሮን ጥቃት እንደሚፈጽሙ መናገራቸው ይታወሳል። በሲሪንቃው ጤና ጣቢያ የተፈጸመው የድሮን ጥቃትም የቆሰሉ የፋኑ ኃይሎች በሆስፒታሉ ይገኛሉ ተብሎ እንደሆነ ተነግሯል። ወሎ ቀጠና ዛሬም ቀጥሎ በዋለው ውጊያ የፋኑ ኃይሎች በአገዛዙ ጦር ላይ የከፈቱትን ጥቃት ተከትሎ ከባድ ውጊያ እየተደረገ እንደሚገኝና የአገዛዙ ኃይል ከፍተኛ ኪሳራን እንዳስተናገደ የዜና ምንጮቻችን የዘገቡ የተመዘገቡ ሲሆን ገዛዙ ጦር በሰሜንና ደቡብ ወሎ ላይ ለፋኖ ኃይሎች ያስረከባቸውን አካባቢዎች ለማስመለስ በሚል ዛሬም ወታደሮቹን በገፍ ወደ ቀጥናው እያስገባና እየተዋጋ እንደሚገኝም የዜና ምንጮቻችን አክለው ዘግበዋል።